እውነቴን ነው የምለው፣ አሜሪካን ሀገር በቃ የአገሩ ሰው የሀገሩ ዜጋ ሊመኝ የሚችለውን ህይወት አንዱ ነው። አስር ዓመት ውስጥ አች ባረኩት አርባ ሃምሳ ስልሳ ሰባ በሄደ ቁጥር እዛ ቦታ ላይ ለመቆየት መስራት ያለብን ማካካስ ያለብን ነገር በዛው ልክ ጊዜያዊ አዲሱን ቤት ለሁለት ወር ነው ደስ የሚለው፣ አዲሱን መኪና እንደዛ ነው። ምንድን ነው የሚሆነው? ውስጤ ነው ሁሉ ነገር። የሁላችንም አላማ የዚህ ሁሉ የሥራ የምን እዚህ መምጣቱ ምንድን ነው የምንፈልገው? እርግጠኛ ነኝ ብዙዎቻችሁ ደስታ ነው የምንፈልገው ትሉ ይሆናል። የለም አሁን አውሮፓ ልጆቻቸውን ወደ መንግሥት ሥራ ምናምን ማስገባት ሲፈልጉ ሶስት ትምህርት ነው የሚያስተምሯቸው። ሃይማኖትም እዚህ ውስጥ ነው ያለው። ለዘመናት ተፈትኖ ታይቶ ዘመን የማይቀይራቸው የዛሬ ሺህ ዓመትም ዛሬም የማይቀይሩ እውነቶች፣ እነሱን ማወቅ ወሳኝ ነው። እነሱን ካወቀክ በኋላ ከዛ ሰው በቃ መሬት ረገጠ። አንድ ነገር አንድ መጽሐፍ አንብቦ አይሆንም። በሱ እድሜ እንደዛም ልል እችላለሁ፣ ግን ያኔ ምን እንደማላውቅ እንኳን አላውቅም? ኢትዮጵያ ያው ምናየው ነው ችግር ላይ ናት። ያው ወጣት አለ ሶ እንትን ወደ ህይወት ትርጉም እየመጣው ነው። አሁን ሚሊዮነሮች ናቸው። ብር ይመጣል፣ ይሄዳል፣ ይመጣል። በቃ በወጣትነት እድሜ እኔ ድሮ ትዝ ይለኛል አሚን ሀያ ቤት ሆኜ ምናምን ሙሉ ሳምንት አራት ሰዓት ብቻ ልተኛ እችላለሁ። ብድግ ምኑንም አላውቀም። ለምን የወጣት ሰውነት ነው። አርባ ሀምሳ ስልሳ ሰባ በሄደ ቁጥር እዛ ቦታ ላይ ለመቆየት መስራት ያለብን ማካካስ ያለብን ነገር በዛው ልክ እየጨመረ ይሄዳል። አእምሮ የጋ ስንመጣ ደግሞ እሱ መገንባት ልክ አሁን ሰውነታችን ስፖርቱ ምኑን መገንባት እንዳለብን ሳይገነባ እሱም ዝም ብሎ ሊገነባ አይችልም። ለመገንባት መስራት አለበት። እንደ ማንኛውም ጡንቻ ሲሰራ ይጠነክራል። የምንድን ነው የምናሰራው ታዲያ? እንዲያስብ ማድረግ። ምን እንዲያስብ? እሱማ ሁሌ አዎ፣ እሱማ ሁሌ ሰቨንቲ ፐርሰንት የዓለም ህዝብ በሙሉ የሚኖሩት ፌየር ሞድ ውስጥ ነው። ለምን አይምሯችን ሶፍትዌሩ ያ ነው። ዲዛይኑ ቅድም እንዳልኩት ግን እሺ፣ እነሱን እስከየት ነው የምናመጣው? አሁን እኔ አዲስ አበባ የእኔ እድገት የሆነ አጋጣሚ እድገት ነበረኝ። እድለኛ ነኝ። የሆነ በቃ በተፈጥሮ በጣም ከኔ የተሻለ ሰው አለ ነው። የሆነ በጣም ችግር ቦታ ይወለዳል። የእሱ ህይወትና የእኔ ህይወት ምንድን ነው ልዩነቱ? ኦር ሜቢ ብን በተሻለ ምሳሌ እኛ አሁን እናስባለን፣ ሀብታም ደስተኛ ነው፣ ድሃ ሰው ደስተኛ ሊሆን አይችልም። የከተማ ሰው እድለኛ ነው። መኪና አለው፣ ፎቅ አለው፣ መጠጥ አለው፣ ሙዚቃ አለው። ሰው በጣም ደስተኛ መሆን አለበት። ግን የሆነ ገጠር ገጠር ገጠር የሆነ ቦታ ጎጆ ውስጥ የሚኖር አንድ ሰው ያለ ገበሬ ነው ምናምን ግፋ ቢል ካቲካላ ነው ያለው። ሶ ህይወት ውስጥ ምንድነው አላማ? ለምንድ ነው እዚህ ያለ ነው? ደስተኛ ለመሆን ደስተኛ ህይወት ለመኖር እሱ አይቻልም ብያችኋለሁ። የለም እኔም ደስተኛ ህይወት የለኝም። ግን ደስተኛ ህይወት አልፈልግም። ለምን ደስተኛ ህይወት ብሎ ምን አይገባኝም። ደስታ ማለት ይሄ ነው። ህይወት ውስጥ ኮንተንትመንት፣ ሰላም። ተፈጥሮ ከፈጠረብኝ በቃ ተበላህ በዚህ የሚለኝ ነገር ወጥቼ በቃ ሰላም፣ ሁሌ ይህን ደስታ ፈልጋለሁ። ደግሞ ሊሆን አይችልም። ኦልሬዲ ራሴን ሰላም እየነሳው ነው። የሌለ ነገር እየፈለግኩ ማለት ነው። አሁን ሀብታሙ ሰውዬ መኪና ገዛ፣ መጠጥ ጠጣ። ገንዘብ የሚያረገውን ነገር ሁሉ አገኘ፣ አረገ። ምንድን ነው ትርጉሙ? ደስ ይለዋል። የስ ግዛው። አዲሱን ቤት ለሁለት ወር ነው ደስ የሚለው። አዲሱን መኪና እንደዛ ነው። ሰላም ይሰጠዋል? ኖ። ለምን ሁሉ ነገር እዚህ ጋር ኖሮ እዛ ጋር ያለችው አንድ አደጋ። ኦ ገንዘብ እንዴት ሆነው? ያ ሰውዬ እንዲህ አድርጎኝ ምን ኖንሰንስ። ሰላም የሚነሳው ነገር አለ። ችግር ይዞ ይመጣው አለ። ግን እዚህ ገጠር ገጠር ያለው ሰውዬ ጋር እንጣ ያርሳል፣ ይመጣል፣ ግርግር የለም፣ ሬዲዮ የለም፣ ምንም ነገር የለም። ሰርቷል፣ ሰውነቱ እንትን ነው ጤነኛ፣ ምግባል ካቲካ ላይ ይበላል። ቁጭ ሲል ዓለም ዘጠኝ ነው። ይሄ ሰውዬ ሰላም ነው፣ ደስተኛ ነው። አሜሪካ ይሄ ተፈጠረ፣ ራሽያ ይሄ ተፈጠረ፣ ምን አገባው አያውቀውም? ስማቸውንም ላያውቅ ይችላል። አሁን ምረጥ ብትሉኝ የሁለቱን ህይወት አንድ ምርጫ ነው ያለ ነው። እዚህ ጋ እመጣለሁ። የዛሬ ሰላሳ አመት ይሄን አላወራችሁ። እድለኛ ነኝ፣ ያንን ኖሬያቸዋለሁ ያ ቅድም ያልኳችሁ። እዚህ ጋ መጣሁ። የዓለም ነገር እዚህ ጋ ነው የሚያመጣችሁ የሆነ ፖይንት ላይ። ከዛ ትርጉም የለውም። አዲስ መኪና ይገዛና ለመጀመሪያው ሁለት ወር ፀጉር ፀጉር ይነሳል። ከዛ በኋላ ጭቃ ለብሶ ምናምን አነበ። ቤትም እንደዛ ነው፣ ልብስም እንደዛ ነው ምናምን ምናምን። ግን አዲስ ነገር እንዳልኩት ኢትዮጵያ መጣው። በአጋጣሚ ያኔ ደግሞ አዲስ አበባ አሉ ነው ከናዝሬት ብዙ አትሻለ ከተማ ውስጥ ያለውን ሰው ከሌ ከሌ መንገድ ላይ በቃ በሳምንት አንዴ እንተያያለን። ቦሌ መንገድ ወደዚህ እንትን፣ በፊት በፊትማ በጃንሆይ ጊዜ ይሄ ቦሌ ቦሌ መንገድ በሙሉ የከብት ምናምን ነገር ነበር። ትዝለኛል። ከጓደኞቼ ጋር ሞተር ሳይክል ለመለማመድ ሰው ስለሌለ ምናምን ጭቃ ውስጥ ኮ ነው ቦሌ መንገድ የምን። አሁን ተቀያይሮ ያው የምናየው ነገር ሆኗል። ግን ያኔ ስመጣ፣ አሁን ኢትዮጵያ እኛ አሁን ኢትዮጵያዊ በሙሉ አሁን እድሉን ቢያገኝ ውጭ ሀገር መሄድ ይፈልጋል። እንደምንረዳው አሜሪካን ኤምባሲ በዓለም አንደኛ ነን። ዲቪ ቪዛ አምስት ሚሊዮን ሰው በዓመት አፕላይ የሚያደርገው ነምበር ዋን ወዴት ለመሄድ እኔ የነበርኩበት ቦታ ያልጥም ብሎኝ፣ እኔ እዚህ መጣሁ። ለምን ያ ብናገኘውም የሆነ ቦታ ላይ ይቆማል? አሜሪካን ሀገር ያለ ዳያስፖራ በሙሉ ሰምሃው ስለሚፈራ፣ ባይፈራ እዚህ መሆን ይፈልጋል። ግን እንዴት ያ የተመቻቸውን ነገር እንዴት ጥሎ ይምጣ። ደግሞ አልፈርድበትም። እኔ እዚህ ስመጣ እኔ ሰው ሁሉ አበደና ያለ። ግን ያው ምንድን ነው የሚሆነው፣ ውስጤ ነው ሁሉ ነገር ለውጥ ፈልጋለሁ፣ እድገት ፈልጋለሁ፣ አዲስ ነገር ማየት ፈልጋለሁ። ከምጠብቀው በላይ ያገኘ። በቃ በህይወቴ ጥሩ ትልቅ ደስ የሚል ውሳኔ ያረኩት እዚህ ሀገር መምጣትና አሁን የሄድኩበትን መንገድ መሄድ፣ እንትን ወደ ህይወት ትርጉም እየመጣው ነው። ቅድም እንዳልኩት አሁን ይህን ሁሉ አይቻለሁ። ዝም ብሎ በሴሪ አይደለም የማወራው፣ እውነቴ ነው ምለው። አሜሪካን አገር በቃ የአገሩ ሰው የሀገሩ ዜጋ ሊመኝ የሚችለውን ህይወት አንድ ነው አስር ዓመት ውስጥ አቺቭ አረኩት። ስራ ገብቼ ማለት ያን ለማድረግ ግን ምን ሎተሪ ነው? ስምንት ዓመት ያለማቋረጥ ትምህርት ቤት ነበርኩኝ፣ ሀያ አራት ሰዓት። ያን ደግሞ አውቀው ነበር። ጓደኞቼ በሙሉ እኮ ጓደኞቻ የማውቃቸው ሰዎች በቃ ወጥተው እኮ እንዲህ ምን እንዲያም እያሉ ብር ይሰራሉ፣ በቀን አራት አምስት መቶ ዶላር። የማውራችሁ የዛሬ አርባ ዓመት ነው። አሁን ሚሊዮነሮች ናቸው፣ ግን የኖርኩትን ሕይወት አልኖሩ። እኔ ብሩ የለኝም፣ ብር ይመጣል፣ ይሄዳል፣ ይመጣል በቃ ግን እዚህ ጋር ቆም ያለው እዚህ ጋር የቆምኩት ደሞ የሆነ ጥሩ የሚመስል ህይወት የኖርሱ ለመሰላችሁ ነው እኔ ለራሴ የሚስማመኝን ህይወት ኖር ያለው ሶ ይሄ ገበሬ እዚህ ጋር ያለው እስከነ ሚስቱ የሁላችንም ዓላማ የዚህ ሁሉ የስራ የምን እዚ መምጣቱ ምንድን ነው የምንፈልገው ሰላም ነው የምንፈልገው እርግጠኛ ነኝ ብዙዎቻችሁ ደስታ ነው የምንፈልገው ትሉ ይሆናል የለም ሰክሰስ ነው የምንፈልገው። ኖ ሰክሰስ ዘ ቱል ራሱ አላማ ሰክሰሱን ለምንድነው የምትፈልጉት? ይሄ ገበሬ የሚሰማው ነገር እንዲሰማችሁ ነው። ከዚህ አልፋችሁ ኮ መሄዳችሉም፣ ግን እሱ የደረሰበት መድረስ አትችሉም። እኔም አልችልም። አሁን ለምን ሌላ ብዙ ግርግር ፈጥረናል። እዚህ እሱ የለውም። ሰላም ህይወት ውስጥ ነው የሚኖረው። ሶ ሰክሰስ ስትፈልጉ ምንድን ነው የምትፈልጉት? አስባችሁታል ዩ ዋን ቱ ቢ ሰክሰስፉል። ትበሉታላችሁ፣ ተናግሩታላችሁ። ኖ ገንዘብ ገንዘብ ምንድን ነው ትክክለኛው? በአንድ ቃል ከፈለጋችሁ ሁለት ቃል ጥሬ እቃ ነው። አንድ ጥሬ እቃ እንድ አስገዳጅም አይደለም። የሰው ልጅ ውስጡ ነው ሁሉ ነገር። አለመፍራት አንድ ነገር ነው። ለምን ያዝም ብሎ አለመፍራትም አይቻልም። አደጋ ውስጥ ያጋልጣል። ስንደፍር ለድፍረቱ ዝግጁ መሆን አለብን። ይኖ የነበረኝን ማንነት ገንብቼ ባይሆን የመጣሁት ይሄ ሁሉ ነገር ያፈርሰኝ ነበር። ጠንካራ ሰው ስለሆንኳ ኦኬ፣ ጠንካራ ልሆን እችላለሁ። ያ ብቻውን ግን አይበቃም። ጥንካሬው ሲተረጎም ነው ወደ ተግባር ሰውነታችን ስንገነባው፣ አይሙራችንን ስንገነባው፣ ሚዛችን ከውስጣችን ሲሆን ከውጭ ሳይሆን። እኔ አሁን ሰው ስለኔ ምን አለ አይመለከተኝም ሶሻል ሚዲያ ምንም አይነት ፕሬዘንስ የለኝም እኔ የሚያሳስበኝ እኔ ስለ ራሴ ምን አስባለው ነው ብዙ ጊዜ ሰው ምን ይለኛል ብለን እንጨነቃለን እ ሰው ምን ጊዜ ኖሮት ነው ስለ ሰው ስለ ራሱ ሲያስብ ነው ስለ ሰውም ሲያስብ ስለ ራሱ ነው የሚያስበው ሰው አይምሯችን እንዴት ነው ምንገነባል አንደኛ እንዴት እንደሚሰራ መረዳት ምንድን ነው አይምሯችንን የሚነዳው ናቹራል ሶፍትዌሩ ማስተር ፕሮግራሙ ምንድን ነው የሚለው? ይሄ ነገር ዳታው መጥቶ እኛ በዳታው ተያይዘን እዚህ ጋር መቀየር የምንሞክረው ነገር ምንድን ነው? ይሄ ሲስተም የተወሰኑ ቅድም ያልኳቸው ፊዚካል ኦፕሬቲንግ ሞዶች አሉ። ጾም ሲኖር ወተበር አይምሯችን ምን ሞዶች አሉት? ዲፎልት ፕሮግራም ሲከፈት ምንድን ነው የሚፈልገው? ፔን አቮይደንስ፣ ፕሌዥር ሲኪንግ ለምን ድሮ ፔን አቮይደንስ ማለት መጠንቀቅ አለመሞት አለመበላት ምናምን ሶስት ስጋት ነው፣ ትልቁ ነገር ፕለዠር ሲኪንግ ለምን መብላት ስላለብን ምግብ እንድንወድ። በቃ ምግብ ፈልገን እዚህ ጋር ያስፈልገናል ብለን አንበላም። ምግብ እንደሱ ብናስብ የምንበላውን አንበላም። ይሄ ነገር ይጣፍጣል ብለን ነው የምንበላው። የሚጣፍጥ ነገር እንድናሳድድ ፕሮግራሙ ከቶናል። ከምግብ ውጭም ሌላ ደስ የሚያሰኝ ነገር ስ ከሁለት አንዱ ጋር ነው ሊነዳን የሚፈልገው። የሚነዳን ግን ምንድን ነው ፕሮሰሱ ኢሞሽንስ የሚያስፈራውን ነገር እንዳናደረግ፣ ፊየር ኢሞሽን። ለሰርቫይቭል የሚያስፈልገንን ነገር እንድንፈልግ፣ ፕለጀር። ሌላ ነገር የለም። ቨሪ ሲምፕል ኦፕሬቲንግ ሲስተም። ሲበተን ሌላ ሌላ ነገር ይኖረዋል። ግን ሶ ሁለት ሞድ ነው ያለው ቤሲክ ሞድ ፌር ሞድ 70% ኦፍ ዘ ታይም በድሮ ጊዜ ያስፈልግ ነበር ያ በአሁኑ ጊዜ ምንድን ነው ፌር የምናደርገው ናፊንግ የተገላቢጦሽ ሆኖ አሁን ፌር ጠፍቶ ፕሌዠር ሁሉ ቦታ ስለሆነ በአጠቃላይ ወዱ ዊ ዋንት ሃፒ ፕሌዠር ዋት ፉድ መጠጥ ኤኒቲንግ በቃ ዝም ብሎ እንደሚቆይ ነገር የለም

ከሲስተሙ ዲዛይን ጋር የሚሄድ ዓላማ ከፈለግን ምንድን ነው እሱ? ኖት ሃፒነስ ኖት ፌር ዋት ኮንተንትመንት ኢን ሚድል ኮንስተንት እንደዚህ እንደዚህ የማይል ያ ማለት ህይወትን መረዳትና ህይወትን ማሸነፍ ማለት ነው፣ መቆጣጠር ማለት ነው። ሶ አዕምሯችን እሺ፣ ሰውነታችን እንኳን በስፖርትም በትንፋሽም በምንም ማድረግ ነው። አዕምሯችን እንዴት ነው የሚገነባው? መስራት አለበት። ምን ማለት ነው መስራት አለበት? ዌል ለምንድን ነው ይሄ ነገር ዲዛይን የተደረገው? ኦኬ በአንድ በኩል ፌሮ አለ፣ በሌላ በኩል ግን ሁሌ እንቅስቃሴ ይፈልጋል። ዌር ሲከርስ ለምንድን ነው የሰው ልጅ ዓለምን የተቆጣጠረው? ምን ነው ከሌላው የለየው? አንድ ኦፍኮርስ ዊድቨሎፕት ፍራንትል ኮርቴክስ፣ ግን አርፈን ቁጭ አንልም። ፍጥረታችን አርፎ ቁጭ የሚል አይደለም። አርፎ ቁጭ ያለ ይበላላ። ያኔ አርፎ መቀመጥ የለም። ለሁሉ ነገር እንቅስቃሴ ይፈልጋል። ሰውነታችን እንቅስቃሴ እንደለመደው፣ አይምሯችን እንቅስቃሴ ለምዷል። ሶ ምን ማለት ነው? አሁን ያኔ ይታወቃል። አሁን ምን ማለት ነው አሁን ዓለም ሰልጥኖ የእውቀት አይነት ተዘርዝሮ አያልቅም። የሳይንስ እውቀት አለ፣ የሃይማኖት አለ፣ የብዝነስ አለ፣ የሌለ ነገር የለም። ኦኬ ሁሉም ቦታ አለው፣ ሁሉም ትርጉም አለው። ግን ሁሉን ነገር አይቻልም፣ ሲስተሙ አይችለውም። ሶ እኛ ከግል ህይወታችን ጋር ከአካባቢችን ነው ያያልኩት ገበሬ አለ፣ እዚህ ከተማ ውስጥ ያለ ሰው አለ። አይምሯቸውን አንድ አይነት ስራ ሊያሰሩት አይችሉም። ግን አሁን ለዚህ ኦዲየንስ። ቅድም እንዳልኩት ከመነሻ ማነን መረዳት፣ ምንድነን፣ ሲስተሙን ለምንድን ነው ዲዛይን የሆነው። እኔ ግን እዚህ ጋር ያለኝ አሁን ያለኝ ሶፍትዌር የሚነግረኝ ነገር ሀብታም ካልሆንኩ ሀፒ ልሆን አልችልም። ኦኬ፣ ሀፒ የሚለውን አጥፉት ሲጀመር። ኦ ጥሩ ህይወት ልኖር አልችልም። ምንድን ነው ጥሩ ህይወት? ነገርኳችሁ። የምስኪን ገበሬ ጥሩ ህይወት አለው። ይሄ ሰውየ የለውም። ግን አሁን እዛ ገበሬው ጋር አይደለም፣ እዚህ ሰውየ ሰው ያለበት ጋር ነው ያለ። ነው የሰለጠነው ዓለም ውስጥ ነው። እዚህ የሰለጠነው ዓለም ውስጥ ሰላማችንን ለማግኘት የኔ ሰላም ሌላ ነው፣ የእናንተ ሌላ ነው። እንደ አስተዳደጋችን ኦረዲ ሎድድ የሆነ ዳታና ይሄ ብሊፍ ሲስተሞች ራሱ ደግሞ ነው ተፈጥሮ የሰጠን ሶፍትዌር አለ። ራሳችን ደግሞ ከምናየው ከምንሰማው፣ ካስተማሩን፣ ከቤተሰባችን፣ ከጓደኛችን፣ ከቤተ ክርስቲያን፣ ከተለያየ ቦታ ሶፍትዌሮች ተጭነዋል። ይሄ ጥሩ ነው፣ ይሄ መጥፎ ነው፣ ይሄ እንዲህ ነው፣ ያ እንዲያ ነው። እኔ እንዳልኳችሁ የእኔ የተጫነልኝ ሶፍትዌር በቃ ዝብርቅርቅ ያለ በጣም የተለያየ ምናምን ምናምን ምናምን ከዛ ደሞ ትምህርት ትምህርት ብዙ ፍሬም ኦፍ ረፍረንስ ይሰጠናል አሁን አውሮፓ የእንግሊዝ ጠቅላይ ሚኒስትሮች ያለቀቃቸው የድሮ ፊውዳል ነገር ትንሽ አለ ምናምን ግን አፐር ክላስ አለ ልጆቻቸውን ወደ መንግስት ስራ ምናምን ማስገባት ሲፈልጉ ሶስት ትምህርት ነው የሚያስተምሯቸው ፒፒኢ ይባላል በአጭሩ እንደውም ፒፒኢ ምንድን ነው ፊሎሶፊ ፖለቲካል ሳይንስ ኢኮኖሚክስ ህይወት እዚህ ዙሪያ ነው ያለው በፖለቲካ ግን ሳይኮሎጂ፣ ሶሺዮሎጂ አብሮ ይገባል። ሶ ቢዝነስ እንዳለ ነው። ማርኬቲንግ አሪፍ ነው። ፋይናንስ አሪፍ ነው። ሙያ ነው። ያ ሙያ ለምንድን ነው የሚያገለግለው? ለሕይወት ጦርነት፣ ጥሬ እቃ፣ ስንቅ። ምን ገንዘብ ብዙ አያስፈልግም፣ እንዳልኩት ቅድም ያለምንም ገንዘብም ባዶ ቤት አበቃ፣ የመጨረሻ የሚባለው ቦታ ሆነው ያው መሆን ይሻላል፣ ይቻላል። ሶ አሁን የማወራቸውን ነገሮች ሪሊ ሶፍትዌሩን አዳዲስ ሞዴሎች አዳዲስ አስተሳሰቦች የሚመጡት ከነዚህ ነው። ፊሎሶፊ፣ ማን ነኝ? ምንድን ነኝ? ዓለም ምንድን ነው? እንዴት ነው ጥሩ መጥፎ ምንድን ነው? ብዙ ፍልስፍናዎች፣ ግን ሁሉም ተመሳሳይ ነገር ነው። አትግደል፣ አትስረቅ፣ አይለያየም። ሃይማኖትም እዚህ ውስጥ ነው ያለው። ለዘመናት ተፈትኖ ታይቶ ዘመን የማይቀይራቸው የዛሬ ሺህ ዓመትም ዛሬም የማይቀይሩ እውነቶች እነሱን ማወቅ ወሳኝ ነው። እነሱን ካወቀክ በኋላ ከዛ ሰው በቃ መሬት ረገጠ አንድ ነገር ሶፍትዌሩን አሻሻለው ማለት ነው። ጥሩ ዳታ መጣ ማለት ነው። ይሄ አንድ መጽሐፍ አንብቦ አይሆንም። ልክ አሁን ነው ቀኑ ለስፖርቱ ለምኑ ጊዜ እንደሚጠፋ እዚህ ላይ ደግሞ መጥፋት አለበት። ለምን? ኢትስ ኢምፖርታንት ኢኮኖሚክስ እንደ እንደት ነው፣ እዚህ ውስጥ ምንድን ነው? እንደት ነው ፕሮግራም ሰራም ይበቃ ይነው ኢትስ ላይክ ፖለቲካል ሳይንስ እንደ ምን ምን ህብረተሰብ ውስጥ ነው ያለሁት እንዴት ነው ነገር፣ እንዴት ነው ይሄ ሲስተም፣ እንዴት ነው የሚሰራው ፍሬም ኦፍ ሬፈረንስ ነገሩን ለመጠቅለል የተጠየኳቸው ጥያቄዎች፣ እንዴት ውጤታማነት፣ እንዴት ነው ወልሱ እንዳተረጓገም ነው ግን መልሰዋለሁ አለው። ሬዚሊየንስ እንዴት ነው፣ ከየት ነው የሚመጣው? ቪዥን እንዴት ነው፣ ምንድን ነው? ሁሉም የሚገነባ ነገር ነው። እንደው ማዝጋ እንዳ አጀርጆክ በተለያየ ምክንያት ወጣቶች አሉ እንደምንም ካገኙኝ ደስ ብሎኝ አማክራለሁ። ምናምን፣ አንድ በጣም ነቃ ያለ ልጅ አይቲ ላይ ያለ ልጅ ብዙ ሄዷል። ሰማኝ አየኝና፣ ጋሽ ኤርሚያስ እኔ ከሶስት ዓመት በኋላ እንዳንተ ነው መሆነው አለ። አልገባህም አልኩት፣ አይቻልማ። እኔ እኮ ስልሳ ምናምን ዓመት የገነባሁት ነገር ነው። በእሱ ዕድሜ እንደዛ ልል እችላለሁ፣ ግን ያኔ ምን እንደማላውቅ እንኳን አላውቅም። ሶ ሂደት ነው። ኦኬ፣ ነገ እኔ የደረስኩበት ቦታ መድረስ አይቻልም። በሂደት ግን እኔን አልፎ መሄድ ይቻላል። ምንድን ምንድነው ዋጋ ያስከፍላል። ኦኬ ኖ ፍሪላንስ ይባላል ዓለም ዋጋውን የሚከፍል መንገዱን ይጓዛል። የማይከፍል አይጓዝም። አቋራጭ የለም ነው ነጥቡ። ላይክ አሁን የማወራቸው ነገሮች ለአመታት፣ ለወራት የሚወሩ ነገሮች ናቸው እየተበተኑ። ቁም ነገሩ ግን ይሄ ነው። ሂደት ነው ትልቁ ነገር እየጨመርን መሄድ አድቫንስ እያደረግን መሄድ፣ ምቾትን አለመሻት፣ ችግርን አለመፍራት፣ አለመመቸትን መመቻቸት። ዩኖ እንዳመጣጡ እቅፍ አጣፍጥም። ቆይስቲ ያማል። ቆይስቲ አይመችም አው ግን ነው አልፈዋለሁ። አላማን የመሰለ ነገር የለም። እኔ አሁን ምንም ነገር ምንም አላማ ስላለኝ ነው የመጨረሻ ኢትዮጵያ። ምንድን ነው የምሰራው? ኢትዮጵያ ሁሉ ልጆች የማፈቃ ያማቸዋል። ምንድን ነው የምሰራው? እንደገና እስኪያስሩ ነው። አው ካስፈለገ ምንድን ነው አላማዬ? ዞሮ ዞሮ አሁን ይሄ መድረክ አንዱ ነው። ኦኬ ኢትዮጵያ ያው የምናየው ነው፣ ችግር ላይ ናት። ያው ሁሉ ወጣት እውቀት የለውም። ሶፍትዌር የሚስ በቃ ገበያም ላይ የለም ሶፍትዌሩ፣ ዳታውም የለም። ከምንም ነገር በላይ ምሳሌነቱም የለም ሰው አሁን እዛ ብሄድ ምንድነው ላስበው እንኳን አልችልም። ምቾት አልፈልግም፣ ብር አልፈልግም። እኔ ሰማንያ ሜትር ካሪ አፓርትመንት ውስጥ ነው የምኖር። ከዛም በላይ አልፈልግም፣ ምግብ አልፈልግም። ምግብ ከውጭ የምፈልገው ነገር የለም። ስራም ከሰራ ውጤትም ካለ ስራ መፍጠር አገር መቀየር የምሠራቸው ነገሮች ሁሉ አሁን ከሱ ጋር ነው። ሁሉ ነገር እኮ ገንዘብ ይሰራል።